ቃል ያለበት ቃል ይናገር ነው። እግዚአብሔር ይመስገን። ቃል ያለው ቃል ይናገራል። ቃል የሌለው ደግሞ በቃ ሌላ ነገር ያለውን ነገር ይናገራል ማለት ነው። እግዚአብሔር ይመስገን። ስለዚህ እዚህ ብዙ የእግዚአብሔር ቃል ስላለ የእግዚአብሔርን ቃል ብቻ በመናገር ብንተባበር በምንም ተአምር በዚህ ወንጌል ላይ ምንም አይነት ነገር መናገር እንዳይቻል እግዚአብሔር ጊዜ እያመጣ በተነገረ ቁጥር እያሸነፈ እየተለቀ እየከበደ እያደገ እየሰፋ የሚሄድ በጣም ትልቅ ጉልበተኛ ወንጌል እግዚአብሔር ሰጥቶናል። እውነት ሰጥቶናል። እግዚአብሔር በጣም እናመሰግናለን። ከዚህ የተለየ ሌላ አይነት እውነቱን በእግዚአብሔር ቃል በማስረጃ ከመሞገት ይልቅ ሌላ አይነት ነገር ውስጥ እየተገባ እናንተም ያን አይነት ንግግር እንድትናገሩ የመፈለጉ ሁኔታ የእናንተን ክርስትና ከማበላሸት በስተቀር ጥቅም ስለማይኖረው በተቻለ መጠን ወንጌል ለሚናገሩ ወንጌል ይነገራል። በወንጌል ላይ ጥያቄ ላላቸው በወንጌሉ መሰረት መልስ ይሰጣል። ከዛ ያለፈ ነገር ውስጥ የሚገባው ሁኔታ ደግሞ እሱ መጽሐፍ ቅዱስ አያል እና ምንድን ነው የሚያሳየው በወንጌል በኩል ያለው ነገር በጣም ትልቅ ደረጃ ላይ መድረሱን ይህን ወንጌል መቋቋም የሚቻላል። እግዚአብሔር የተመሰገነ ይሁን። ይህን ወንጌል ስህተት አድርጎ ለማሳየት በትምህርት ለማሳየት ወደማይቻልበት ደረጃ መድረሳችንን ነው ያለው ማለት ነው። ስለዚህ የሚሻላችሁ ሰዎች ግን ልክ እንደጨረስኩኝ እናንተ ጥያቄያችሁን ይዛችሁ መምጣት ትችላለች ጥያቄ ያላችሁ መምጣት ትችላላችሁ። ፕላስ ደግሞ እዚህ ጋር ተሳስታችኋል እና ይህንን እንደ እግዚአብሔር ቃል ማረም አለባችሁ የሚል ሀሳብ ያላችሁ መምጣት ትችላላችሁ። ማለት እድል ሰጣለሁ። ከዛ በተረፈ ማስረጃ ሳይኖራችሁ ዝም ብሎ ለንትርክ የምትመጡ ያው ሳማቸው አለው። ሀሳባችሁም ግን ለንትርክ የንትርክ መልስ ስለማይኖረኝ ሰምተናችሁ የመስማት እድል ሰጥቻችሁ ሀሳባችሁን ተናግራችሁ እንድትወርዱ እድል ግን ማስረጃ ይዛችሁ ለብት መቶ ግን በማስረጃው መሰረት እንነጋገራለን። ጥያቄ ላላችሁ ጥያቄያችሁን እንመልሳለን። ማስረጃ አቅርባችሁ ይሄ ነገር ስተት ነው ብላችሁ የምታስቡት ነገር ያላችሁ ደግሞ በማስረጃችሁ መሰረት እንቀበላችኋለን። ማስረጃም የለንም ጥያቄም የለንም ትንሽ ተሳድበን ነው የምንሄደው የምትሉ ሰዎች መሳደብ እስክትጀምሩ ድረስ ያው እንደተናገሩ እድል ሰጣቸዋለሁ። ልክ መሳደብ ስትጀምሩ ለሚሳደቡ ሰዎች ያዘጋጀንላቸው ማረፊያ ስላለ እዛ አረፍ ትላላችሁ ማለት ነው። እግዚአብሔር ይመስከላለን። ሁሉም በየአምላኩ ስም ይሄዳል ነው መጽሐፍ ቅዱስ። ሁሉም በየአምላኩ ስም ይሄዳል፣ እኛም በአምላካችን በእግዚአብሔር ስም ለዘላለም እንሄዳለን። ስለሆነ የሚለው እኛ ይሄንን መሄድ ያለብን በዚህ መንገድ ነው።